አዲስ አበባን እንደዚህ በ360 ዲግሪ እየተመለከታችኋት የምትኖሩባትና ለንግድ ማዕከል የምትጠቀሙባት ሱቅና አፓርትመንት ይዘንላችሁ መተናል። ከየት? ከአዲስ አበባ ስታዲየም ፊት ለፊት አዲሱ ቦሌ በተመጣጣኝ ዋጋ ይዘንላችሁ መተናል። ቅድመ ክፍያችን ከ13 ሚሊዮን ብር ጀምሮ፣ ሙሉ ክፍያችን ዲስካውንት ተደርጎበት 40 ዲስካውንት ኖሮት ሁለት አራት ሚሊዮን ብር ብቻ መታችሁ የግላችሁ ማድረግ ትችላላችሁ። ይመቻችሁ። አዲስ አበባን እንደዚህ በ360 ዲግሪ እየተመለከታችኋት የምትኖሩባትና ለንግድ ማዕከል የምትጠቀሙባት ሱቅና አፓርትመንት ይዘንላችሁ መተናል። ከየት ከአዲስ አበባ ስታዲየም ፊትለፊት አዲሱ ቦሌ በተመጣጣኝ ዋጋ ይዘንላችሁ መተናል። ቅድመ ክፍያችን ከ1.3 ሚሊዮን ብር ጀምሮ ሙሉ ክፍያችን ዲስካውንት ተደርጎበት 40% ዲስካውንት ኖሮት ሁለት ነጥብ አራት ሚሊዮን ብር ብቻ መታችሁ የግላችሁ ማድረግ ትችላላችሁ። ይመቻችሁ።